ጂጂኮ አለሽልኝ። አንቺ እንደዚህ ከውጭ ሳያችሁ በቃ የሆነ ሌላ ነገር ነው የሚመስለው። ጌታ ሆይ እንዴ ነው የምታምሩት! ወይ ሰላም ብዬ አላችሁልኝ። በስማም ስማ፣ እን የሆነ ነገር አበባ ምናምን አስቆርጭ ቀልም እን መናትሬረ ብርሃን የምናገኘው ከጂጂ ቤት ነው። እኔ እኮ ጂጂ ሙሽራ እየመሰልሽ ያማረብኝ ስትመጪ መፍራት ጀምሬ ነበር። አክስትዬ የኔ ውድ መጠርጠር ነበረብኝ። በቃ የሆነ ሰው እኮ ሲያምርበት እንዲህ ሙሽራ ሲመስል በተለይ ሴት ልጅ ማለት ነው። ዜር ዝ ቢሃይንድ የሆነ ነገር እንዳለ ገባሽ አደለ? እኛ እኛ ቤት ይዘሽ እንድትመጪ የምንፈልገው የብረት መዝጊያ ነው፣ እንደዚህ አይነት የማይነቀነቅ። ይሄ በሻንጣ ልብስ ይዞ መሄድ የሚወርስ ምናምን ሳይሆን ይዞ የሚመጣ ምናምን አስተማማኝ ሰው ነው። እንደዛ ነው የምንፈልገው አክስቴ እንታዘዛል። የግድ ነው የግድ ነው የግድ ነው። ዌብሳይት ስትሄድበት ምን ትላለህ? አሪፍ ሀሳብ አሪፍ ሀሳብ ነው ያመጣው።

ብንጠቀም ሰዎች ነን እኛ፣ አናባክን። ማታ ማታ ዝም ብሎ መተኛት ምናምን ምናምን የለም። ስራ ላይ ነው ቀጥታ የሚውለው፣ ነው የምትለኝ። ብዙ ተባዙ ምድር ሙሉ ተብሏል ተጽፏል። ወይ ዌብሳይት፣ የሆነ አንድ ልጅ ስጠኝ እንጂ ወይ ክርስትና ወይ አይን። እንዴ ከኔ ጋዝ ምንድን ነው አትፈልግም? ምንድን ነው? አረ ሰጣ ነው ሰጣ ነው። አሁን በቅርቡ ላዝነው ሌላ እሱ ሰጣ። ወንድ ከሆነ ተወስዳ ነው፣ ወንድ ከሆነ የኔ ነው። በቃ ቃል ነው፣ እጠብቅሀለሁ ነው። እንጠጣበት እንጠጣበት። ግማሽ ነርዘን እኮ ነው ባ ግማሽ ደረሰ ወይ? እኔ ፋራ ነኝ። እጠብቃለሁ። እግዚአብሔር ሰጣለሁ። ሰምታ፣ እግዚአብሔር ሰጣለሁ። አክስትዬ፣ እንዴት እንደምወድሽ ግን ታውቂያለሽ። ይደገም ይደገም እኛ ላይ ይደገም ይደገም። ተብሎማ ይደገም እስክሪንሻት ያነሳል ይወስዱታል አደለ?

ለወደፊቱ ግርማ ሞቶላ ሄዲ አይዞህ ፋን ነው አይዞህ አይዞህ አዎ እንደዚህ ነው ባል ማለት እንደማን እንደ ዌብሳይት አይስትወርድ እንደዚህ ነው ባል እንወልዳለን ጂጂ

ለሴትማ ሞሬተር ነው የሚሰጥህ። በቤቱ ላይ በትልቁ ለአንድ ሳምንት ይተዋወቁ ብለህ ነው ትልቁ። ወይ ሴት ግን የምትመጭ ወይ እንደ ነገርኩሽ መድኃኔዓለም፣ እኔ በቃ ዝም ብዬ ይኸውልሽ ከፍቼ ላሳይሽ እንደ ወንበሮች፣ አንዳንድ ወንበር ላይ ይኸውልሽ አንዳንድ ልጅ ይገባል ብዬ ፕላን አድርጌ ከዱሮ ነው የጀመርኩት። ባለ ስድስት ነበር ቀየርኩት፣ ነው ያልከኝ። ስምንት አድርገዋለሁ። ባለ ስምንት አድርጎታል። አሁን ስድስት ሊወልድ ማለት ነው፣ ከሚስቱ ጋር ስምንት ሊሆኑ። አዶብት ያደረከውም አለ። አይደለም አንድ በአንድ ስምንት ነው። ስምንት እሷ ሁለት አለ፣ ስድስት እያንዳንዱ ላይ አንዳንድ ልጅ ይገባበታል። ወደ ቤት ስትገባ ልጆች ዞር በሉ እያልክ ነው የምትገባው፣ ግድም ምን እየተጠነቀቅ በየ እንትኑ ውስጥ እየገቡ እሱ ለመርሳት አንድ ሁለት ጠብ ታረግበታለህ። ከዛ በኋላ ታስተካከላል። ያው አንዱ አይመጣችም ነው። ኦኬ ኦኬ ኦኬ። ባለፈው አንተ ቤት አስተዋውቀኛል። ሰላም ነው። እጅ እንዴት ነች? ሰላም በላ ኃይሌ ሰላም በላት፣ ጂጂን ወዳት አለው። ስትለኝ አልነበር እንዴ? በጣም ነው ወዳት። አክስትህን በጣም ነው ወዳት አልከኝ አይደል? ባለፈው ሰላም አለን። ባለፈው ቴዳን ያስተዋወቀን እሱ ቤት አይ አይ ምንም አላገባሁም አልወለድኩም። ገና ነኝ፣ እየፈለኩኝ ነው። አግብታ የፈታሽ ነው የምፈልገው። ለምንድን ነው አግብታ ይፈታሽ ነው? ለምን አይነት? ለአንድ አመት ነው? ለሁለት ወር ነው? ልምድ ይኖራታል። ልምድ ያላት ብዬሽ ነው። ልምድ ያላት ብዬ ነው። ይቀባሽ ፈልገው አላለም። ልምድ ያላት ነች፣ ልምድ ያላት ነው የምፈልገው። በቃ ልምድ ያለው ሰው ደስ ይላል። ምን አሳምኗቸዋል? በሁሉም ነገር ጂጂ አይስሬስ ማለት እንደ እንትን ሳይሆን ጀስት በቃ የኔ ፍላጎት ነው። በቃ ልምድ ያለው ነገር ደስ ይላል። በቃ ሁሉን ያየ ልምድ ያለው ምናምን ደስ ይላል። በክፋቱ ስትወጣ ኢንቦክስንየአዲስ አበባ ከንቲባ ነው በነገሮች ላይ አክስቴ። በክፋቱ ብኝ ግን ልምድ ያለው ይሻላል በሁሉም ነገር። እስኪ ልምድ ያለው እና ልምድ ከሌለው ከማስለመድና የለመደውን ከማግኘት የቱ ነው የሚሻለው? እኔ ልምድ ያለው ይሻለኛል። ሶሪ አንተ፣ ይሄ ግን በጣም አሪፍ አይዲያ ነው ሀይሌን ሼር አደርጋለሁ። ለምንድነ ያለመደውን ያልፈለግከው ግን እኔ የራሴ ስሜት ነው። በክፋት ውሰዱብኝ። እኔ እንደ ራሴ ነው። ሰው የራሱ አመለካከታለሁ ከልምዱ አንፃር ያለው ነገርም ጥሩ ነው። ጉዳትና ጥቅሙንም ያውቀዋል። እኔ አንተ ግን ለምትዘላት ደግሞ ብትነግርኝ፣ ምክንያቱም እኔ አሁን ለምሳሌ የወለዱ ያገቡ የፈቱ ከሆኑ በጣም ስልቹ ናቸው፣ ደክሟቸዋል፣ ምናም ብዬ ነው የማስበው። ደባ እኔ ደግሞ ትክክል ነሽ። ጅ እኔ ደግሞ በዛኛው የተቆጨ ሊሆን ይችላል። ከአሁን በኋላ ትዳሩን አርፎ አሳምሮ ይቀመጣል በሚል ነው። አንዴ ካየው ጥቅሙና ጉዳቱ ስለሚያውቀው ሰውዬ እይታ በጣም ከባዱ እንዲረታኔኔ የራሴ ነው የምናገረው፣ የራሴ ስሜት ማንዘባረቁ ነው የራሴ ስሜት ነው፣ ቢሆን ደስ ይለኛል። በቃ በተገራችሁ ላይ እውነቱንም እኮ ነው። እና አንዳንዴ በሰላማዊ ሰው አግኝተው በተለይ በእድሜ የተነሳ ወይ ባለመብሰል የተነሳ ያጡ ሰዎች ከሆኑ ቁጭት ላይ ስላሉ ይሁን አስቸጋሪ ሰው እንኳን ቢያገኙ ከዛ በኋላ አይለቁትም ገብተዋል እውነት ልኮ ነው ግን ያን ታክስት እኮ አስቸጋሪ ሆነ ምንም ከመመንቀር ወደኋላ ምንም ተገቢ ንስም ይታዋል አሁን እዚህ ጋር እኔ ቆይ ግርማ መሆኔ ትጂ ለሰጠሺ ለጠየቅሺ ጥያቄ አክብሬ ነው የመለስኩ የራሴ ነው እንጂ ሌላ ነገር ምናምን አስቤ አይደለም ይህ የራሴ ነው ምክንያቱም የኋላ ታሪክ ስላለኝ ነው የዋለው ታሪክ ደግሞ በሌላ ቀን እንሄድበታለን። ግን እንዴት መሰለህ፣ እኔ ደግሞ እምልህ አሁን ለምሳሌ ያዩ ሰዎች ለሁለተኛ ይማራሉ ምናምን ያልኩህ አይደለም። እኔ ደግሞ ምንድ እንዲያውም ክፉና ደጉን ያዩ፣ ስህተትን ሆነ እውነት ስህተት ሆነ ትክክለኛው ነገር ያዩ ሰዎች ኃይለኛ ነው ሊ እኔ አሁን እኔ ይቅርታ አድርጊልኝና ምንም ትሁን ምንም፣ እኔ በቃ አንድ ስላየሁት ምንም አልናገርም። አንድ አይቼዋለሁ። ጉዳቱና ጥቅማቱ ለሰው ሳይሆን ለራሴ ስለሆነ የፈለገው ቢሆን ተቸቼ ነው የምኖረው። እኔ ደግሞ የምለው ሰው የወደደውን ለሳምንት ቢሆን ራሱ የወደድኩት ለሳምንት ቢሆን ብኝ የማልወደውን አያመርት ደስ የሚለኝን ላስቅ ራሱ በጣኛ የማልወደውን የማልፈልገውን ብዙ አመት ከምቆይ ይሄ የራስ አሳሰብ ነው። ዌብሳይት መጀመሪያ እኮ ስትገባ ወደሆነው እንጂ ሳትወደው አገባ። እያንዳንዱን ቀን እንጆ ማድረግ አለብኝ፣ መጫወት አለብኝ። ምክንያቱም ከአሁን በኋላ ዌብሳይት አይወለድም፣ አይመጣም። ያለው ቻንስ ይሄ ነው። ስለዚህ ያለኝን ሀይልን ጉልበትን ተጠቅሜ መደሰት እንችላለን። ይህን ማ ነው ስለዚህ፣ እያንዳንዱ ቀን እንጆን እንዳረግ የምታደርገኝ ነው ሚስቴ መሆን ያለባት። እንደዛ የምታደርግ ደግሞ ወብሳይት እንደዛ የምታደርግ ደግሞ በአይምሮን በሁሉም ነገር የመሰለ ሴት ነች። እንደዛ ልታደርግ የምትችል ሰው ሆኖ የማይስተካክል አንተንም እሷ ታስተካክላለች። አንተም እሷ ታስተካክላለች፣ ለጋራ ሁሉ ነገር ወደ ጦሮ ግንባር ስገባ ደግሞ ታስተካክለዋል። ዌብሳይት መከላከያ ነበር ነው። ይኸውልሽ ምን መሰለሽ ያለው እነዚህ የሰው ልጅ በወንድና ሴት ላይ ባለ ግንኙነት ደስታ የሚያክል ደስታ የለም። ስለዚህ ቀስ ብዬ ማጣጣም ስላለብኝ በቃ በጣም መደሰት አለ መቻል ስለዚህ፣ ሳይን ሰጥቼ ሲገበት መንከባከብ መቻል አለብ። እሷን ትንከባከበኛለች እ ትንከባከባለሁ ለጋራ ጉዳያችን ደግሞ በደንብ አድርገን እንገፋበታለን ማለት ነው። ትንከባከባላችሁ፣ አንድ ላይ ትንከባከባላችሁ። አሁን የጋራ ጉዳዩ አይደለም የሚያሳስበው። የጋራ ጉዳዩ ሁኔቱን ቦታ ላይ ታደርገዋለህ። አብሮ መኖርም ይባላለ። መቻቻል የሚባል ነገር አለ። ያ ያ ያስማማ ነው። ሶሪ በጣም ይቅርታ። እኔ በዚህኛው ካንተ ጋር ነኝ። የጋራ ጉዳይ ማበራዊ ምናምን ውጭ ለሾ ምናምን መኪና ቤት ምናምን አብሮ ውስጥ መኖር ግን በጣም ሌላ ሌላ